ሰላም። ዛሬ ደግሞ ስራ ስነ ምግባሮች ምንድናቸው የሚለውን ለማየት እንሞክራለን። የተለያዩ የስራ ዘርፎች በተለይ የሰራሁባቸውን የማንባቸውን እንዲሁም ደግሞ የተማርኳቸውን ትምህርቶች ጋር በተያያዘ የስራ ስነ ምግባሮች ምን ይላሉ የሚለውን ለማየት እንሞክራለን። እሺ የአንተን ኢንዱስትሪ የስራ ስነ ምግባር ምንድን ነው የሚለውን ጠንቀቀህ እወቅ። ይርሳችን ይሆናል የምታደርገው አስተዋጽኦ አዎንታዊ ጠቃሚና ጤናማ ነው ወይ ብለህ መጠየቅ አለብህ። መጀመሪያ የምታደርገው አስተዋጽኦ የምታደርገው አስተዋጽኦ አዎንታዊ ጠቃሚ ጤናማ ነው ወይ ብለን የመጀመሪያ ነገር መጠየቅ መቻል አለብን። አሉታዊ እና አውዳሚ ነው ወይ ይህንም መመልስ መቻል ይኖርብናል ማለት ነው። ፍህ ምንድን ነው የሚከው ነው። በኢንዱስትሪ ውስጥ ምን ያህል ተሳትፎ አለህ? የኢንዱስትሪ ስነ ምግባር ግምት ውስጥ ታስገባለህ ወይ ስን ምግባር ስንል ስራሱ ሲዲፋይን ለማድረግ እንሞክር። ስን ምግባር ስንል ምን ማለታችን ነው? ስንምግባር ስንል የአንተ ኢንዱስትሪ ሞራላዊ ተግባሮቹ ትክክል ናቸው ወይንስ ትክክል አይደሉም፣ መጥፎ ናቸው ወይንስ ጥሩ ናቸው ከሚለው አንጻር ብቻ ለማየት እንሞክር። ሌላ ጥያቄ እናንሳ። ተቋሚ የሚሰራው መጥፎን ወይንስ ጥሩውን ለሚለው ምላሽ መስጠት ያስፈልጋል ማለት ነው። ጎጂውን ወይንስ ፈዋሹን ለሚለው ምን ማድረግ አለብን ማለት ነው መልስ መስጠት መቻል አለብን ማለት ነው። ማህበረሰቡ ጠብ የሚል መልካም ነገር ያደርጋል ወይንስ ማህበረሰቡን ነጣቂ ነው ወይ? ከሪሶርስ አንጻር ለማህበረሰቡ የሚሰጠው ነገር አለ ወይንስ የማህበረሰቡን ሪሶርስ ነው የሚወስድ? ይሄም ራሱ መታየት አለበት፣ አብሮ ከስነ ምግባር ጋር ከስራ ስነ ምግባር ጋራ በደንብ መያያዝ ያለበት ጉዳይ ነው። የኢንዱስትሪ ስነ ምግባር ማወቅ እጅግ አስፈላጊ ከሆኑ ተግባራት ውስጥ አንዱ ነው። ለምን ይጠቅማል የሚለውን እንደይ መተማመንን ለመገንባት ስለሚጠቅመና የስራ ስነ ምግባርን በደንብ ማወቅ መቻል አለብን። ዋጋ እንድናገኝ ያደርገናል። ደህንነትን ለማረጋገጥ ያስችለናል። የተረጋገ የረዥም ጊዜ ስኬትናል የሚመረቱ ምርቶች፣ አገልግሎቶች፣ መረጃዎች ለማህበረሰቡ ጎጂነቱን እንዳያስከትሉ ለማድረግ እንጠቀምበታለን። ባለሙያዎች አጣብቂ ሁኔታዎችና ግራጫ ቦታዎችን እንዲረዱ ለማድረግም ይጠቅማል ማለት ነው። ይህን ስነ ምግባር መለየት ማለት ነው። ይህ ሕግ ተጠያቂነትን ስለሚያመጣ እሱን ለመገንዘብ የኢንዱስትሪያችን ስነ ምግባር ጠንቀቀን ማወቅ ይገባናል። እኔ ከሰራኋቸው የስራ ቦታና ትምህርቶች አንጻር የአናሊቲካል ኬሚስትሪ የስራ ቦታ ስነልቦና የልጆች ትምህርት እንዲሁም ደግሞ ከምግብ ደህንነት አንጻር ስነ ምግባር ወይም ኢቲክስ ምንድን ነው የሚለውን ለማየት እንሞክር። መጀመሪያ ከተማርኮ ትምህርት ጋር እንነሳ። አናሊቲካል ኬሚስትሪ ዋና ፕሪሲምፕሎቹ ምንድን ናቸው የሚለውን ለማየት እንሞክር ሞክር። መሰረታዊ ጽንሰ ሀሳቦችን እንመልከት። ለምሳሌ ምናለ ዳታ ኢንተግሪቲ አለው አናልቲካል ኬሚስትሪ ላይ ምን አለ? አንዱ ፕሪሲምፕል ዳታ ኢንተግሪቲ ነው። በፍጹም ልቦ ወለድ የሆኑ መረጃዎችን ማስቀመጥ የለብንም። ምን ማለት አለበት? ኔቨር ፋብሪኬትድ ዳታ ዩዝድ። ምንም ፋብሪኬት ያደረገ ዳታ መጠቀም የለብንም። ይሄ አንዱ ፕሪሲምፕል ነው። ከምን አንጻር ካየነው? ከአናልቲካል ኬሚስትሪ አንጻር። ስለዚህ ዳታ ኢንተግሪቲ ፕሪሲምፕል ነው ማለት ነው። ስነ መግባራችንም በዚህ መመስረት መቻል አለበት። ሌላ፣ ትራንስፓረንሲ ወይም ግልፀኝነት ከአናልቲካል ኬሚስትሪ ጋር ይገናኛል ሁሉንም ግኝቶች ሪፖርት ማድረግ አለብን ደብቀን የምናስቀረው ነገር በፍጹም መኖር የለበትም እንደዛ ከሆነ ምን አለ ማለት ነው ቫዮሌሽን ኦፍ አናላይቲካል ኬሚስትሪ ይኖራል ማለት ነው እሱን ይሆናል ስለዚህ ምን አለ ትራንስፓረንሲ በጣም አስፈላጊ ነው ሌላው ምን ያስፈልገናል ኮንፊደንሻሊቲ ያስፈልገናል ወይም ሚስጥራዊነት አስፈላጊ ነው የሚመጣን ዳታ የሚመጣን ውጤት ለተገቢ ሰው ካልሆነ በስተቀር ለተፈቀደለት ሰው ካልሆነ በስተቀር በፍጹም አሳልፎ መስጠት አያስፈልግም ማለት ነው። የአንድ ደንበኛ መረጃ ወይ ዳታ ቢኖር ከራሱ ፈቃድ ወይንም በምን ታምር አሳልፎ አለመስጠትን ይፈልጋል። ይህ ምን ስንል ነው ማለት ነው ምስጥራዊነትን ወይም ኮንፊዴንሺያሊቲ ስንል ይህ በጣም ያስፈልግና ማለት ነው። ሌላ ከሴፍቲ ወይም ደህንነት አንጻርም ራሱ መታየት መቻል አለበት። የሚተሞከራ የደህንነት ቅደም ተከተሎችን በደንብ መረዳትና መተግበር ያስፈልጋል። እንግዲህ አናልቲካል ኬሚስትሪ ስንል ቲዛት ብራንች ኦፍ ኬሚስትሪ ዛት ድልስ ዊዝ ኳንቲቴቲቭ ዲተርሚኔሽን ንድ ኳሊቲቲቭ ኢዲንቲፊኬሽን ኦፍ የሳብስታንስ ማለታችን ነው። የአንድ ሳብስታንስ ምን አለ ከምን የተሰራ የሚል አይነቱን ማወቅ መቻል አለብን። ምን ያህል መጠን ነው የተሰራ የሚለውን ኳንቲቲን ወይም መጠንን ማወቅ መቻል አለብን። አይደል? ያ ማለት ደግሞ ምን አለው ማለት ነው። እራሱን የቻለ የቤተ ሙከራ ፕሮሲጀርስ ይኖራሉ። እነዛን ደንቡን በጠበቀ ቅደም ተከትሎን በጠበቀ መልክ ነው የተጠቀምኩት የሚለው በጣም ወሳኝ የሆነ ፕሪሲምፕል ነው። ያንን ፕሪሲምፕል የምንተገብር ከሆነ ምን ሆናለን ማለት ነው። አንዱ ምን እያደረግነ ነው የስራውን ስነ ምግባር እየተከተልን ነው ማለት ነው። ይህ ከዚህ ውስጥ ከሆነስ ከባቢ ሊጎዳ ይችላል፣ ሰዎችን ሊጎዳ ይችላል። ምክንያቱም ሚስ ፕሮሲጀር ወይም ደግሞ የተሳሳተ ቅደም ተከተል የምንጠቀም ከሆነ አንዳንድ ጊዜ ሰዎችን ሊጎዳ ይችላል፣ ከባቢ ሊጎዳ ይችላል፣ በራስም ላይ ጉዳት ሊያመጣ ስለሚችል ያንን መከተል መቻል አለብን ማለት ነው። ሁለተኛው ደግሞ ከምሰራበት አሁን ከምሰራው አንጻር እንመልከተው። በተለይ በምግብ ደህንነት ዙሪያ ደግሞ እንምጣ። የዚህ ቤዚክ ቤዚክ ፕሪንሲፕሎቹ ምንድን ናቸው የሚለውን ቅድሚያ ማየት ያስፈልገናል። ምን ለመጠንበቅ ስነ ምግባሩን፣ የስራውን ስነ ምግባር፣ የኢንዱስትሪውን ስነ ምግባር ለመጠበቅ ማለት ነው ከምንጠቀም ለምሳሌ ኮንሱመር ፕሮቴክሽን በጣም ከምግብ ደህንነት አንጻር በዋናነት የሚሄደው ማለት ነው፣ ኮንሱመር ፕሮቴክሽን ነው። የተጠቃሚነት ደህንነትን መጠበቅ ማለት ነው። ሁሉም ምርቶች የደህንነት ቅድመ ሁኔታዎችን ወይም ሴፍቲ ሪኳየርመንትን ማሟላታቸውን እርግጠኛ መሆን አለብን። ይሄ ግዴታ ነው ማለት ነው። ሌላስ የሚፈልጉ መረጃዎች ሊቭሊንግ መደረግ አለባቸው። ሊቭሊንግ ስታንዳርድስ ላይ መጠቀም መገለጽ መቻል አለባቸው። የሚያስፈልጉ መረጃዎች በትክክል መጽሐፋቸውን እርግጠኛ መሆን አለብን። ይሄ ከምን አንጻር ከኮንስዩመር ፕሮቴክሽን አንጻር፣ አንዱ ምንድን ነው ማለት ነው የፉድ ሴፍቲ ፕሪሲምፕል ነው ማለት ነው። ሌላ ትሬሴቢሊቲ፣ የመከታተል ችሎታ ዘአቢሊቲ ቱ ትራክ ዘ ሂስትሪ አፕሊኬሽን ኦር ሎኬሽን ኦፍ አን አይተም ኦር አክቲቪቲ ባይ ሚንስ ኦፍ ሪከርድድ አይደንቲፊኬሽን ዳታ። የቅድሚያ ትሬሲብሊቲ ምንድን ነው የሚለውን ዲፋይን ለማድረግ እንሞክር። የአንድን ምርት ወይም የአንድን ጥሬ እቃ ታሪኩን እንፈትሻለን የሄደበትን ተግባር ምንድን ነው የሚለው እናያለን። ቦታዎችን እናጠናለን። ስለነሱ ምንድነው ማለት ስለሱ ሁኔታ በደንብ መፈተሽ መቻል ማለት ነው። ከምንጩ ተነስተን ታማኝ የሆነ ዳታን ተመስርተን መቻል ማለታችን ነው። ምን ስንል ትሬሳቢሊቲ ስንል ማለት ነው። ስለዚህ ትሬስ ማድረግ መቻል አለብን። ያ እያንዳንዱ ማለት ነው ሂስትሪው ምን ይመስላል የሚለው፣ የት ቦታ ላይ ተቀምጧል የሚለውን ትሬስ ማድረግ መቻል፣ እንዴት ነው የምንተገበረው ወይ እንዴት ነው የተገበረው የሚለው አፕሊኬሽኑንም ማየት መቻል አለብን። ይሄኛው ሌላኛው የፉድ ሴፍቲ ምንድን ነው ማለት ነው። ፕሪንሲፕል ነው ማለት ነው። ሌላ ምን ይወሰ ሰስተናቢሊቲ እንውሰድ። እዚህ ላይ ሶስት ፒላሮች አሉ። ሰስተናቢሊቲ ስንል ከኢንቫይሮንመንታል አንፃር፣ ከኢኮኖሚክ አንፃር፣ ከሶሻል አንፃር ጋር ሊታይ ይችላል። ሰስቴኔቢሊቲ ስንል ማለት ነው። ስለዚህ እነዚህ ሶስቱን መሰረት ባደረገ ወይም ሶስቱ ላይ ጉዳት በማያደርስ መልኩ ዘለቄታዊ የሆነ ምን መኖር አለበት ማለት ነው። እድገት መኖር መቻል አለበት ማለት ነው። አካባቢን በማይጎዳ መልኩ፣ ኢኮኖሚ በማያቀውስ መልኩ ወይም ማህበረሰባዊ ጉዳት በማመጣ መልኩ ምን መደረግ ስራዎች መሰራት አለባቸው ወይም ምርቶች መመረት አለባቸው። ማሽኖች ከሆነ ሚል ዌስቶች ወይም ጽዳቾች ከሆኑ ምን መሆን አለበት ሰስቴኔቢሊቲ ወይም እድገትን መሰረት ባደረገ መቻል መሆን አለበት። ይሄ ሶስተኛው ምንድነው ማለት ነው። የፉድ ሴፍቲ ምንድነው ፕሪንሲፕል ነው ማለት ነው። ሌላኛው አራተኛው ምንድነው ተጠያቂነት ወይንም አካውንታቢሊቲ ነው። ለስህተቶችህ ባለቤት መሆን መቻል አለበት። መበከል ካለ ወዲያውኑ የወሰድክን እርምጃ በትክክል መግለጽ መቻል አለበት። ወይም አንተ ሪስፖንስ ለዛ ነገር ተጠያቂ ነው ብለህ ኃላፊነት ውስጥ ይገባሃል ማለት ነው። ስነ ምግባር ደግሞ ከልጅ ውስጥ ትምህርት አንጻር እንደ አስተማሪ ነበርኩኝ። በዚህ በኩል ደግሞ ምን የዛ ትምህርት ቤት ያሉ ፅንሰ ሀሳቦች ምንድን ናቸው የሚሉትን ለማየት እንሞክር። ወይም ስነ ምግባር ማለት ፅንሰ ሀሳቦቹን ካወቅነ እነዚያን ፅንሰ ሀሳቦች መተግበር ነው። እስ ለምሳሌ እንመልከት። አንደኛ ምን ለሁሉም ልጆች ክብር መስጠት ለሁሉም ልጆች ክብር መስጠት ነው። አድላዊነትን ማስወገድ ለማለት ነው። ከልክ ያለፈ ቅጣትን መተው፣ የስሜት ጉዳትን ማስወገድ ያስፈልጋል። ስለዚህ ለሁሉም ልጆች ክብር ካልሰጠን አሁን እናደረግን ማለት ነው። ኢቲክሱን ወይም ደግሞ የስራውን ስነ መግባር ጣስነ ማለት ነው። ከልጆች ትምህርት አንፃር አንደኛው ምንድን ነው ለሁሉም ልጆች ክብር መስጠትን አስፈልጋል ማለት ነው። ሁለተኛው ሙያዊ ድንበር አለ፣ ፕሮፌሽናል ባውንደሪስ አሉ ከተማሪዎች ጋራ ያለ ግንኙነት ይኖራል። ከወላጆች ጋር የምትፈጥረው ግንኙነት ይኖራል። ያ ደግሞ ፕሮፌሽናል ባውንደሪ ወይ ደግሞ ሙያዊ ድንበሮችን መሰረት ማደረገ ወይም ሙያዊ በሆነ ግንኙነት መታሰር መቻል አለበት። ከሙያዊ ውጭ የሆነ አጓጉል ግንኙነቶች ካሉ አሁን ምናደርገ ማለት ነው የስራውን ስነ ምግባር ቫዮሌት ያደርጋል ወይንም ይጥሳል ማለት ነው። ሌላ ምንውሰድ ኢኩዊቲ ፍትሐዊነት፣ ስነ ምግባር ከልጆች ትምህርት ጋር ካየን ኢኩዊቲ ወይም ፍትህነት በጣም አስፈላጊ ነው። ለሁሉም የሆነ ተማሪዎች እድሎችን ማቅረብ መቻል አለብህ ማለትም ልጆች ምን ታስተምራለ፣ እንዴት አደረግ ነው የምታስተምረው ምናቸው መሰረታቸውን ወይም ባክግራውንዶች ሆን የመቀበል ችሎታቸውን መሰረት ማድረግ ያስፈልጋል ማለት ነው። ያን መሰረት ካላደረግን ምን የለ ማለት ነው። ምንናናገብ ኢኩይቲ ወይም ፍትሃዊነት የሚለው ነገር የምንወረድሉ ይቀንሳል ማለት ነው። ስለዚህ ልጆችን ምን ማድረግ ባግራንዳችሁን በማየትና በማየት እና ችሎታቸውን መሰረት በማድረግ ለነሱ አስፈላጊ የሆነው አገልግሎት ወይንም ደግሞ የትምህርት ስርዓት መቅረብ መቻል አለበት ማለት ነው። ኢኩይቲ ዋነኛው ምንድን ነው ማለት ነው። በልጆች ትምህርት ላይ ያለ ስነ ምግባር ደንብ ፕሪንሲፕል ወይም ጽንሰ ሀሳብ አንደኛው ነው ማለት ነው። ሌላኛው ታማኝነት ኦነስቲን እንመልከት። የተማሪዎች እድገት እውቀት መጨበጥ ሊሆን ይችላል ወይም እውቀት መጨበጥ ነው። የተማሪዎች እድገት እውቀት መጨበጥ ነው አደለም? እውቀት ሲጨብጡ ግን በምን መልኩ ነው ነው ያን እውቀት የሚሰጣቸውን እውቀት ታማኝነትን መሰረት ባደረገ ነው እውቀት ልሰጣቸው የምችለው ስትመዝናቸውስ ምን ማድረግ እውቀትን መሰረት ባደረገ እውነትን መሰረት ባደረገ ታማኝነትን መሰረት ባደረገ መመዘን መቻል አለበ። ቀጥለስን ማድረግ አለበ። ይህንን ደግሞ ታማኝነት ባለው መልኩ ለሚመለከተው አካል ሪፖርት ማድረግ ያስፈልጋል ማለት ነው። ይሄ ሌላኛው ሪሲምፕል ማለት ነው። ከልጆች ትምህርት አንጻራ የምናየው ማለት ነው። ሌላ ስራ ስነልቦና ይኖራል፣ ወይም ደግሞ ወርክ ሳይኮሎጂ ይኖራል። ከእሱ ላይ መጽሐፎች አነባለሁ የስራ ስነልቦና ጋር የተገናኘ ደግሞ ኢየሱስ ፕሪንሲፕሎቹ ከወርክ ኢቲክስ ጋር የተገናኘ ፕሪንሲፕሎቹ ምንድን ናቸው የሚሉትን እንመለከት። አንደኛው ምንድን ነው? ሚስጥራዊነት ነው። እዚህ ላይ ሚስጥራዊነት ሁሉም ቦታ ላይ ይኖራል። ከዚህም ዋነኛው ሚስጥራዊነት ነው። የተቀጣሪዎችን ስራ መሰረት ያደረገ ግምገማ ሊኖር ይችላል። እሱን በሚስጥር መያዝ አስፈላጊ ነው። ተግባሮች፣ ወይም ሌሎች ተያያዥነት ያላቸው ነገሮች ካሉ ከግለሰቡ ጋርና ከተፈቀደለት ሰዎች ለማንም አሳልፎ መስጠት አያስፈልግም ማለት ነው። ስለዚህ ሚስጥራዊነት ስራ ላይ ወይም ደግሞ ወርክ ሳይኮሎጂ ላይ አንዱ ፕሪሲምፕል ነው ማለት ለስ ኢንፎርምድ ኮንሰንት ወይም ደግሞ በመረጃ የተደገፈ ስምምነት ሊኖረ ይገባል። ግለሰቦች ምን እንደሚሰሩ፣ እንዴት እንደሚሰሩ፣ መረጃን እንዴት እንደሚጠቀሙ የሚያስችል ስምምነት በመረጃ መደገፍ አለበት ማለት ነው። ዝም ብሎ ያለ መረጃ ብሰጠው አንደኛ ስራውም ሊበላሽ ይችላል። ሌላ ደግሞ ብዙ ጥፋቶችም ሊከሰቱ ስለሚችሉ ኢንፎርምድ ኮንሰንት በጣም አስፈላጊ ነው ማለት ነው። ሶስተኛው አግላይነትን ማስወገድ ነን ዲስክሪሚኔሽን ወርክ ፕሌስ መኖር አለበት ማለት ነው። ሁሉንም ተቀጣሪዎች ፌር በሆነ መንገድ መመልከት አስፈላጊ ነው ማለት ነው። ይሄ ማድረግ ከሆነ ዲስክሪሚናቶሪ የሆነ ወርክፕሌስ እንደሚኖር እሱ ደግሞ ለብዙ ጥፋቶች ይዳርጋል ማለት ነው። አራተኛው ለደህንነት ቅድሚያ መስጠት ወይ ደግሞ ዌልቢንግ ፈርስት በጣም አስፈላጊ ነው ማለት ነው። ግምገማዎችና ስልጠናዎች ተገቢ የሆነ እርዳታ ማድረጋቸውን እርግጠኛ መሆን አለብን። ለውዝግብ መዳረግ የለባቸውም። እውቀትን ማዛበት፣ ስራን ማዛባት በፍጹም መኖር የለበትም ማለት። ስለዚህ ለደህንነት ምቹ የሆነ የአሰራር መንገዶች መዘርጋት አለበት ማለት ነው። ይሄ ምንድን ነው? ሌላኛው የወርክ ሳይኮሎጂ ምንድን ነው ማለት ነው። ኮዶፊቲክስ ፕሪሲምፕሎቹ ነው ማለት ነው። ፕሪሲምፕሎቹ አንደኛው ይሄን ይመስላል። እንዴት ነው ግብረ ገባ የሆነን የምንቆየው የሚለውን ለማየት እንሞክር። ሙያዊ ስነ ምግባር ኮዶችን ጠንቀን ማወቅ ያስፈልጋል። እያንዳንዱ ፊልድ ራሱን የቻለ ምኖች አሉት ማለት፣ ሙያዊ ኮዶች አሉት ኮዶ ኦፍ ኢቲክስ ይኖራሉ። እነዛን ኮዶ ኦፍ ኢቲክስ ለማወቅ ጥረት ማድረግ አስፈላጊ ነው ማለት ነው። ኃላፊነት መውሰድ ነው ሌላኛው። እከሌ ነው የሰራው እኔ አይደለሁም እያሉ ማንከባለል ተገቢ አይደለም፣ ወይም ማላከክ ተገቢ አይደለም። ራስ ኃላፊነት መውሰድ ተገቢ ነው ማለት ነው። ሌላኛው ጽብረቃ ወይም ሪፍሌክሽን ጥያቄዎችን መጠየቅ የተፈቀዱት የትኞቹ ናቸው? ለመስራት የሚያስችሉ ትክክለኛ ነገሮች እነማን ናቸው የሚለውን መለየት ያስፈልጋል ማለት ነው። ህግ መጣት ሲኖር ሪፖርት ማድረግ አስፈላጊ ነው። ግብረ ገባዊ ያልሆነ ነገር ካየህ ማጋለጥ፣ ነገር ግን ተገቢውን በሆነ ስርዓትና ቅደም ተከተል በጠበቀ መልኩ መሆን አለበት ማለት ነው። እዚህ የተወሰኑ ኮድ ኦፍ ኮንዳክትን ከፉድ ኳሊቲ አሹራንስ ጋር በተያያዘ መልኩ ለማየት እንሞከር። አንደኛ የደንበኞችን ደህንነት ቅድሚያ መስጠት ነው። ምን ያለ የሀገር ውስጥና ዓለም አቀፍ የደህንነት መለኪያ መስፈርቶች ይኖራሉ። እነሱ ማሟላቱን እርግጠኛ መሆን ይሄ ማየሆን ከሆነ አንዱ ምንድን ነው ማለት ኮዶ ፊቲክስ ቫዮሌሽን ይኖራል ማለት ነው። ከስታንዳርድ በታች የሆነ ወይም የተበከሉ ምርት በፍጹም ደመኛ ጋር እንዳይደርስ መጠንቀቅ። ይህ ምንድን ነው? ሌላኛው ኮዶ ፊቲክስ ነው ማለት ነው። ሁለተኛ መሞከርንና ሪፖርት ማድረግን ማስተሳሰር፣ ኢንቴግሪቲ ኢንቴስቲንግ ኤንድ ሪፖርቲንግ። ይሄ ሌላኛው ነው ማለት ነው። የመጣልህንና የመጣልህን አናሊቲካል ዳታ ሪፖርት የማድረግ ሙያዊ ግዴታ አለብ ማለት ነው። በፍጹም መለወጥ የለብህም፣ መሰረዝ የለብህም። ከምርተ ጥቅም ወይም ደግሞ ለሽያ ስትል ውጤቶችን መቀየር አስፈላጊ አይደለም ማለት ነው። ሌላ ሶስተኛውን እንመለከት። ህግንና ስታንዳርድን ማክበር ነው። ስለ ምግብ ደህንነትና ጥራት አስገዳጅነት የሚወጡ ህጎችን ይኖራሉ፣ ደንቦች ይኖራሉ፣ አሰራሮች ይኖራሉ። እነሱም አክብሩን መስራት ያስፈልጋል ማለት ነው። ግልጸኝነትና ክትትል ችሎታል ማሳደግ ግልጸኝነትንን የግልጸኝነትን ብቃት ማሳደግ የክትትል ችሎታን ማሳደግም አስፈላጊ ነው ማለት ነው። ስለ ጥሬ ቃል ሊሆን ይችላል፣ ስለምርት ሂደት ሊሆን ይችላል፣ ስለ መጨረሻው ምርት ውጤት ሊሆን ይችላል። በእያንዳንዱ ባች ከእርሻ እስከ ሹካ ድረስ የምርት ስብሰባን መከታተልን ማሳደግ ያስፈልጋል። ስለነዚህ እነዚህ ጉዳዮች ደግሞ ግልጽ መሆን ያስፈልጋል ማለት ነው። ሚስጥራዊነት፣ በጣም መንገብጋቢ የሆነ መረጃዎችን መጠበቅ አስፈላጊ ነው። ከምርት አንጻር፣ ከሂደት አንጻር፣ ከደንበኛ አንጻር፣ ከሚመለከቱ ሰው በስተቀር ማየት መቻል የለበትም ማለት ነው። ሙያዊ ተወዳዳሪነትን ከፍ ማድረግ ቴክኒካዊ ችሎታን፣ ሳይንሳዊ እውቀትን ለማሳደግ መጣር እጅጉን ያስፈልጋል። መጠቀም ያለብህ ቫሊዴትድ በሆኑ ስነ ዜዴዎችና በተገዩ ካልብሬትድ በሆነው በተሰሩ ወይም በተዘጋጁ ኢንስትሩመንቶች መሆን አለበት። ከዚህ ውጭ ከሰራህ ምን አያሳድግም ማለት ነው ሙያዊ ተወዳዳሪነትን ከፍ ለማድረግ ያው ያስቸግራል ማለት ነው። ሰባተኛ ስነ ምግባራዊ የሆነ ኦዲቲንግና ኢንስፔክሽን ማካሄድ ኦፊሻላዊ፣ ኢላማዊ የሆነ ታማኝነት ያለበት ኮንፍሊክት ኢንተረስትን ባስወገደ መልኩም በተለይ ኢንተርናል ኦዲትና ኢንስፔክሽን እንዲካሄድ መፍቀድ የአንድ ኳሊቲ አሹራንስ ግዴታ ነው ማለት ነው ስምንተኛው እንመለከት ተጠያቂነትና ሀላፊነትን ባህሪ መያዝ የአንተን ስህተት ጭምር መከላከያና ማስተካከያ ድርጊቶች እንዲከወኑ ማነሳሰት አለብህ የኔ ብቻ የኔ ነው ልደብቀው ማለት ለዚህ ስራ ላይ አይፈቀደም ማለት ነው ዘጠነኛ ፍትሃዊነትንና መከባበር እንዲሰፍን መጣር የስራ ባልደረባን ጥሬቃ አቅራቢንና ደንበኛን በተገቢ መንገድ መያዝ ያስፈልጋል። አድላዊነትን ማስወገድ ያስፈልጋል። ተገቢ ያልሆነን ባህሪ አለማንፀባረቅን ተገቢ ያልሆነ ባህሪና አለማንፀባረቅን ያስፈልጋል ማለት ነው። አስረኛ ከባቢያዊና ማህበራዊ ግዴታን መጠበቅ፣ ምርት ሲመረት፣ ቆሻ ሲወገድ፣ ጥሬቃ ስትጠቀም፣ ከማህበራዊና ከአካባቢ ሁኔታ ጋር ያለውን ቁርኝት መለየት መሪዎች ላይ የሚያመጣው ምንድነው? ሰራተኞች ላይ የሚያመጣው ሰራተኞች ላይ የሚያመጣው ምንድነው? ማህበረሰቡ ላይ ያለ ተጽዕኖ ምንድነው? መታየት አለበት። ይሄን ካረግነ ነው ምን እናደርግ ማለት ነው ኮድ ኦፍ ኢቲክስን ወይም ደግሞ ኢንዱስትሪያችን ላይ ያለው የስራ ስነ ምግባር ምንድነው የሚለውን መለየት የሚያስችለን ማለት ነው። ከቻላችሁ ሳብስክራይብ አድርጉኝ ላይክ ኮፒ ሊንክ ታደረጉ ደስ ይለኛል። አመሰግናለሁ።